ማለሽ ገና መፈጠርሽ እንድትጠይ ነው ማድረግሽ። ገባሽ? ደግሞ ማንንም ይደውልሽ፣ ስልክሽ እየጠራ ነው ሉሊት። አልገባኝም ከብልጋ የሚያገናኛችሁ ምንድን ነው? ልጄ ናት ሉሊት እናት እንደ ይላት አውቃለሁ። በብዙ በብዙም ልቷሽኝ እንዳሞክሪ እሷ ክዳኝ ነው ባሉ ልዳትም ልጄ ናት። ብዙ ስቃይ አየውባት ገባኝ። ስለዚህ አንቺ ነሽ ማን እንጀራ እናተ ከሰው ጋር ተመጥረሽ ልታስገድያት የነበረች የነበርሽ አንቺ ነሽ። ለእሷ ከእናትም በላይ ነበረው። እኔ ላይ ያረግሹ ሌላ ሰውም ላይ ደገምሽ። እንዲህ በቀላሉማ እንድሞች አልፈቅድልሽም።

ድልቲ ስልኳ አይነሳም። አላየችውም መሰለኝ። እማዬ በፍጹም ስልኳ አላት መልስ አትችልም። ካሌብ አንድ ነገር አድርጓት ካልሆነ በስተቀር። ይቅርታ ድልቲ፣ እኔ ካሌብን መጠርጠር አልችልም። ረ ለአንቺማ መጠርጠር በጣም ከባድ ነው። ቆይ ምልክት ካየሁበት ማልጠረጥርበት ምክንያት ምን አለኝ? ሲጀመር ሉሊት፣ ይህንን ነገር ካሌብ አድርጎት እንኳን ቢሆን አንቺ ልታሚለት አትፈልጊም፣ ምክንያቱም በጣም ስለምትወጁ። ቆይ ከተነጋገርነው ነገር ጋር ምን ያገናኛል? ያገናኘዋል እንጂ የእሱን ስህተት ለመሸፈን ብለሽ አይደል እንደዚህ የምትናገርም እንደዛ አይደለም፣ ግን ደግሞ ከንግግሩ እንደተረዳሁት ከሆነ ይህን ነገር እንዳላደረገው ነው። አፍ አውጥቶ አድርጌዋለሁ እንዲልሽ ነበር የጠበቅሽው? ይሁልሽ፣ እኔ ካሌብ ሲዋሽና እውነቱን ሲናገር መለየት አይከብደኝም። ተሳስተሻል። ያኔም ቢሆን አላቦክሱም ነበር። ያለፈውን ነገር ደግሞ ደጋግሚ ማስታወስ ያለብኝ አይመስለኝም። ወይ ጉድ፣ ካሌብ በቃ ለይቶለታል። ማን ይሄን ያደርጋል ይጠረጥራል። ምን ለማለት ፈልገሽ ነው? እንዴት የሰውን ሰው በጭካኔ ለመግደል ይሞክራል? ይሄን ያክል ካሌብን አላውቀውም ነበር ማለት ነው። እንዴ ኤልሳ፣ ምን ማለትሽ ነው? ባልተረጋገጠ ነገር እንዴት ሰው ትሆን ያለሽ? ምኑን ነው የምናረጋግጠው? እሱ አድርጌዋለሁ ብሎ እስኪናገር ነው የምንጠብቀው? እኮ እኔም እኮ እሱን ነው የምለው፣ እሱ እስኪናገር አፉን አውጥቶ እስኪያወራ ድረስ ነው የምንጠብቀው? አንዱን አንዱ ልንገራችሁ፣ በጭራሽ ካሊብ እንደዚ አያደርግም። ወይ ሉሊት፣ አንቺ ካሊብን ባህሪ ምንም አልተረዳሽም። ለዛ ነው አብራችሁ ሆናችሁ እንጂ ምንም አትታወቁም ያልኩት። ምን ተንኩል እያሰብሽ ነው? ከካሊብ ጋር የፍቅር ጊዜ በምናሳልፍበት ሰዓት ብዙ ነገሮቹ የውሸት እንደሆኑ ተረድቻለሁ። በተለይ ደግሞ የማስመሰልና የማጭበርበር ባህሪው ኤልሳ በቃሽ። ከዚህ በኋላ ስለ ካሌብ መጥፎ ነገር እኔ ፊት ስታወሪ እንዳላይሽ። እውነቱን ነው የነገርኩሽ። እውነትም ሆነ ውሸት መስማት አልፈልግም። ልጅቱ ምን ሆናለች? የአንችን እናት አግቶ እያሰቃያት እንኳን አሁንም ድረስ ለሱ ትወግናለች። ልጅ እባክሽ አሁንም ቢሆን በእኔና በእሷ መሀል ክፍተት ለመፍጠር እየሞከርሽ ነው አደለም? ልዕልቴ እኔ በሁለታችሁ ክፍተት ለመፍጠር አደለም እየሞከርኩ ያለሁት። ካሌብን በደንብ አብጠር ጥሪ ስለማቀው ከሱ ውጭ ማንም ሊያደርጉ አይችሉ አልገባኝም ታዲያ ይሄ ከእናቴ ጋር ምን ያገናኘዋል? ነው ወይስ ሉሊት ከካሌብ ጋር እንዳትሆን ጫና እንዳደርግባት ፈልገሽ ነው? እኔ ለምን እንደዛ አደርጋለሁ? ካሌብን በአይነ ቁራኛ እንድትከታተየው ለመንገር ነው። ምክንያቱም ደግሞ ከዚህ በፊት ተመሳሳይ ነገር አድርጎ ነበር። ለምክርሽ አመሰግናለሁ። ምንም ማለት አይደለም። ለማንኛውም ኤልሳ፣ ከዚህ በኋላ ግን እኔንም ሆነ እህቴን ብትይ ነው የሚሻለው። እኔ እኮ ለራስሽ ብዬ ነው። አንቺ ደግሞ ሲያስውልሽ አታውቂ። በጣም ስላሰብሽልኝ አይደል፣ እኔ የሁሉ ነገር የምታደርገው። ለማንኛውም በቃ ታይ ነሽ እሺ ሁሉ ቤተሰቡ ምን ነግቶታል? ሉሊትን ብቸኛ አድርጌ ካላስቀረሁት ካሌብ እጅ ሊገባ ይችላል። ኤልሲ ገና ብዙ ነገሮች ይቀሩሻል። በሰላም ነው ትተኛለህ? እኮ በሰላም ነው። ቤት ስገባ ማንም የለም። የሉም እንዴ? ባክተዋቸው የን ውስጥ ጣጣ ማብቅ የለውም። ሁል ጊዜ አዲስ ነገር ይፈጥራሉ። አሁንስ እንዴት እንዳስጠላኝ ኤልሳ። ይሄ ደግሞ ምን አይነት ንግግር ነው? ወደው አይደለም እኮ ችግር የሚከተላቸው። እንደዛ ብሎ ነገር የለም ወንድሜ። ሁል ጊዜ መጥፎ ነገር በዙሪያቸው እንዳንዣበበ ነው። ይልቅ እሱን ታዩና፣ የሆነ ጥያቄ ልጠይቅሽ ነበረ። ምንድን ነው? ስለ ሉሊት እንጀራ እናት የምታውቂው ነገር አለ? ምን አውቃለሁ ያው እንደምታሰቃያት ነው የምታወራው። አንተ ግን ለምን ፈልገው ነው? አይ ጠፍታለች ሲሉ ነበር፣ ምናልባት አድራሻዋን ካገኙ ብዬ ነው። አይ እንዲህ በቀላሉ ሲጀመር እሱም አይለቃትም። ማን ነው ያገታት? ነው ታግታ ነው እንዴ? ግምት ነው ግን፣ ከዚህ ሁሉ ጀርባ ካሌብ ያለ ነው የሚመስለኝ። አልማዝን የአባቴ ገዳይ ነሽ እያለ ሲከታተላት ነበር። የአባቴ ገዳይ ነች? የካሌብ አባት ተገሎ ነው እንዴ? እንደዛ ነው መሰለኝ። እና ለዚህ መንስኤው አልማዝ ነች ብሎ ነው የሚያስቡ ታዲያ ምን ሊያገናኙ ይችላል? የካሌብ አባትና አልማዝ። እሱም እንኳን ለኔም አልነገረኝም። ደጋግሜ ጠይቄው ነበረ፣ ግን ለእኔም ራሱ ሊነግረኝ ፈቃደኛ አልነበረም። እች ሴትዮ የምን አድርገ ሊሆን ይችላል? ምን ይታወቃል። እንደምትታየው ሴትዮ ቀውስ ነገር ናት። በቃ ከዚህ ቤተሰብ አንድ ሉሊት ብቻ ነች ደህና ሰው። እሷም ይሆናት እባክህ። አንተ እኔ ምን አይ በቃ ትችዋለሁ። ዴንክ፣ ለምን ራስን ተዋሸዋለህ ኤልሳ እንደዚህ አይነት ነገር ምትወል አልፈልግም። እሺ እሺ፣ በቃ ተረጋጋ። የቆየሽው ነፋስ ለመቀበል ወጥቼ ነበር። ጥሩ አድርገሻል እኔ የምለው በሰላም ነው የጠፋው ቆይ በዚህ ሰዓት ከጎኔ መሆን አልነበረብህም አዎ እስኪ እኔ ሜድርሽ ላፈልጋት ብዬ እኮ ነው እንደ ባለፉ የሆነ ፍንጭ ካገኘው ብዬ ነው ጥሩ ያገኘው ነገር አለ እንዴ ምንም አዲስ ነገር የለም እናንተ ያገኛችሁት ነገር አለ የለም ሉሊት ካሌብ ነው የሚል ጥርጣሬ ላይ ነች ካሌብ አንቺ ሌላ የምትጠረጥሪው ሰው አለ እንዴ አይ እኔ እንኳን ድጋሜ ይህን ስህተት ይሰራል ብዬ አላስብም። እኔም ያደርገዋል ብዬ አልገምትም። ያው ግን አንዴ ስም በክፉ ከተነሳ ሁሌም እንደዛ ነው የሚታሰበው። አዎ ልክ ነሽ። ይሄ አመለካከታችንን መቀየር አለብን። እና ባለፈው አማክራለሁ ያልሽኝ ምን ነበር? አይ አሁን እንኳን ጊዜው አይደለም። ለምን ጊዜ እየመረችለት ነው? ሉሊት እንደዚህ ሆና ባለበት ሰዓት ስለ ራሴ ጉዳይ ማሰብ አልችልም። ምን አገናኙ? አንቺ እሷን መርዳት ባለብሽ ነገር ትረጃታለሽ እንጂ የእሷ እናት ጠፍታለች ተብሎ አንቺ ከሕልምሽ መራቅ አለብሽ እንዴ። ምን ላድርግ ልልት፣ በቀላሉ አትረዳኝም። የእናቷን ጉዳይ አሁን ለጊዜው ትወጥት አድርጊውና ባይሆን ስለ ራሽ ስራ በደንብ ትርሰተሽ ማጣራት አለብሽ። እንዴት ብዬ እኔማ፣ ለፖሊስ እናመልክት ብያት ነበረ አልሰማም አለችኝ እንጂ። ፖሊስ? አዎ ምን ነው ችግር አለ? አይ አረ ምንም ችግር የለው። ያው ለተራ ጉዳይ ፖሊስ ጋር መሮጡ አስፈላጊ አይደለም ብዬ ነው። እና ስለምን ነበር አማክራለሁ ያልሽ? እጄ ላይ ያለው ገንዘብ ዝም ብሎ ከሚባክን እኮ የሆነ ቢዝነስ ብጀምር ብዬ ያስበኝ ነበር። የምርሽን ነው? አዎ፣ እንዲሁ ጊዜን ዝም ብዬ ማባከን የለብኝም። በወጣትነቴ የሆነ መሰረት መያዝ አለብኝ። በጣም ደስ ይላል። እንደዚህ ጠንካራ መሲኝም ነበር። ከእንግዲህ ያለፈውን ነገር እያሰብኩኝ የምቆዝምበት ምንም አይነት ምክንያት አይኖረኝም። ታዲያ ምን አይነት ቢዝነስ ለመጀመር አቅደሻል? በጥሩ ካፒታል መነሳት ፈልጋለሁ። ጥሩ የሆነ የልብስ ዲዛይን ቤት ብከፍት ብዬ አሰብኩኝ። በጣም ቆንጆ ሀሳብ ነው። ታዲያ እኔ በምን እንዳገዝ ይፈልገሽ ነው እንዴ? በብዙ ነገር ነ፣ መጀመሪያ ግን የሉሊት ጉዳይ ማለቅ አለበት። የሉሊት እናትን ነገር ለእኔ ተይው፣ አንቺ ትኩረት አድርገሽ ስራች ላይ ፎከስ አድርጊ። እስኪ ስለ ስራው አንዳንድ ነገሮች ለማጣራት ሞክራለሁ። በእርግጥ አሁንም እኮ ዝም አላልኩም፣ ያው የሉሊትን ጉዳይ ቅድሚያ ያልስጠው ብዬ ነው። ምንም ወደ ኋላ ማለት አያስፈልግም። አሁን የሚያሳስበሽ ስራሽ እና ስራሽ። የእሷን ነገር ለኔት ነገር ይሻላል። ለማንኛው ምን የሚኔ ነው? ይህ ልጅ ሰሞኑን መውጣት አብዝቷል። ባህሪው ራሱ እየተቀያየረ ነው። እንዲ ሉሊት ብዙ የሚያሳስበሽ ነገር አለ።

ወይም ዋጊ፣ እሺ ቆየት ነሽ። በጣም ትገርማለሽ። ምን ሆነው የገረመሽ? እንደዚህ ተረጋግተሽ ላየሽ ሰው እኮ እናት የጠፋብሽ ሳይሆን የተሰወረ መርፌ ያለብሽ ነው የምትመስሉ። ኤልሳ፣ እሱ አንቺን የሚመለከትሽ ጉዳይ አይደለም። እሺ፣ ይመለከተኛል። አብረን እስካለን ድረስ ችግርሽን መጋራት ይኖርብኛል። አያስፈልግም። አንቺ ብትገፊኝም እኔ ግን አልተውሽ። ይኸውልሽ፣ እንደ አንቺ አይነት አስመሳይ ሰው እርዳታ አያስፈልገኝም። እኔ አስመሳይ ሳልሆን ነገሮችን በግልጽ የምናገር ሰው ነኝ። አስመሳይ ማለት ልክ እንደ ሉሊት አይነት ሰው ነው። ቆይ ግን ለምን እንደ ሉሊትን የማታያት? ምን አደረገችሽ? አንቺ አይንሽን እስክትገልጪ ድረስ አልተውሽም። እሺ አታትም እንዴ! እንደዚህ ተጨንቀሽ እያየች እንኳን እሷ ላይፏን እየቀጨች ነው ያለችው። ኡፍ የአንቺ ምቀኝነትስ በጣም በዛ ሺ እኔን የምታመሰግኝበት ቀን ሩቅ አይደለም። ካሊብ እንዳደረገው እንኳን እያወቀች አይኔን ግንባር ያደርገው ብላ ድርቅ አለች። እሷ ምን እንደሆነ ባልታወቀ ነገር ሰውን ላለመወንጀል ብላ ነው እንደዚህ የምታደርገው። አይምሰልሽ ሰልሽ ከአንቺ የበለጠ ለካሊብ ስሜት ስላላት ነው ኤልዛ። በደንብ ተግባብተናል። ይህንን ሁሉ ነገር የምታደረጊው ካሊብን የራስሽ ሽ ለማድረግ ነው አይደለ? ካሊብ እኮ በምንም አይነት ነገር ቢሆን የእኔ ነው፣ ገባሽ? ስለዚህ ሌላ ተጨማሪ ነገር ማድረግ አያስፈልገኝም። እሱ እንኳን እንደማይሳካልሽ አሳመርሽ ጠቅያለሽ። እሱን ደግሞ በቅርቡ አድርጌ አሳይሻለሁ። እኔ ኤልሳ ነኝ፣ እንዳንቺ በነገሮች ቶሎ ተስፋ ምቆርጥ ሰው አይደለሁም። ቲ ቆይ ግን ሰው ይሄን ያክል እንዴት ጉረኛ ይሆናል? እኔ ኮ ሰርተሽ ብታሳይኝ ምንም አይመስለኝም፣ ግን ዝም ብሎ ጉራ። ይሄ ምንም ጉራ አይደለም፣ በተግባር የተደገፈ ነገር ነው። ደግሞ በቅርቡ ጠብቂ፣ ውጤቱን አሳይሻለሁ። ውጤቱ ምንድን ነው ኤልሳ? ያው ይታወቃል፣ ካሊብ በእጄ ይገባል። ወይ ሰው ግን እንዴት ይህን ያክል በማያገኘው ነገር ሊረፋ ይችላል? ካሊብ እኮ የሉሊት ነው። ቆይ ምን እንዴት ብዬ ባስረዳሽ ነው ግን ሊገባሽ የሚችለው? አንቺ እኔም አውቀውን ያክል ካሊብን አታውቂውም። ከሉሊት እና ከማንም በላይ ለእኔ ፍቅር አለው። ካሊብን ይህን ያክል ካወቅሹ እንዴት እስከዛሬ አንድ ላይ ያለው ናችሁም? እባክሽ አሊብ ነው። ቆይ እኔ ስንት ችግር አለብኝ በአሁኑ ሰዓት። ለእናቴ ብደውል ይሻለኛል። ጭቃጭቀኛል እኔ ግን አንተ ላይ ያላቸው ጥርጣሬ በጣም ነው የሚገርመኝ። ማን ነው የሚጠራጠረኝ? ሁሉም ሰው ከሁሉ ልጅ ጀምሩ። ቆይ ለምንድን ነው የሚጠራጠሩኝ? እስካሁን አልማዝ በአንተ እጅ እንዳለች አድርገው ነው የሚያስቡት። በጣም ያሳዝናል። የሰው ልጅ መቼ ዝቅ አድርገው ማሰብ እንደሚያቆሙ ይገርመኛል። እንግዲህ ምን ማድረግ ይቻላል። እውነታውን እስኪ ያውቁ ድረስ መጠበቅ ነው እንጂ እንደዛ ማ የምታደርገው ከሆነ አንተ ወንጀለኛ እንደሆንክ ነው የሚያስቡት። ታዲያ ምንድነው ማድረግ የምችለው? እነሱም ጥርጣሬያቸውን ቢያቆሙ ነው የሚሻላቸው እኔም ብያቸው ነበረ ካሊብን ከኔ በላይ አታውቁትም። እሱ ላላመነበት ነገር ወደ ኋላ ይልም እንጂ ተመሳሳይ ነገር በተመሳሳይ መንገድ አይደግምም ብያቸዋለሁ። ታዲያ ምን አሉሽ ሉሊት? ከዚህ ቀደም አድርጎታል፣ ዛሬ ስላለማድረጉ ምንም ዋስትና የለንም አላለችም። የእሷ እንደዚህ መሆን እኔ ራሱ በጣም ነው ያናደደኝ። እኔ እኮ የሚገርመኝ እንደማታንቀኝ ሰው ከእነሱ ጋር ሆና አስጠረጠኝ ነው ልብን የሰበረችው። አይዞ ካሌብ፣ እንዲህማ በቀላሉ ልብህ አይሰበር። እኔ እኮ ከጎንህ አለሁ። እናንተ እኮ በእርግጥ አብራችሁ ጊዜ ያሳልፋችሁ እንጂ ልብ ለልብ ምንም አልተገናኛችሁ። በጣም ነው ማዘን። ተው በቃ እኔ እኮ እንድታዘን አይደለም፣ ቢያንስ እውነታውን ተረድተ ከነሱ እንድትረቅ ነው ነገርኩ። እንደዚህ በኔ ላይ እምነት ካጣች፣ ቆይ እንዴት ነው ከሷ ጋር እንደዚህ የምቀጥለው? ባመኑት ሰው አለመታመን ምን ያህል እንደሚጎዳ ቃለሁ። አንተ ግን እኔ ከጎንህ አለሁልህ። እሷን እያጣዋት እያየሽኝ፣ ስለምን ምን እድል ነው የምታወሪኝ? ቢያንስ በዙሪያ ለአንተ የሚጨነቁ ለአንተ ደስታ የሚያስቡ በጣም ብዙ ሰዎች አሉ። ኢልሳ እንደምትወጂኝ እኮ አውቃለሁ። ግን ደግሞ መልካም ነገር የማልናገርሽ አንቺ በእኔ ላይ ክፉ ሆኜ ሳይሆን በቃ በእኔ ላይ ተስፋ እንድትቆርጪ ነው። ተው ካሌብ፣ እንደዛ አትበል፣ ይበልጥ እጎዳባለሁ። ኢልሳ፣ እኔ አሁን ዛሬ ላይ ከአንቺ ጋር ነው ብዬሽ ነገ ብለሽ ትጎጂ ያለሽ። ካሌብ፣ እኔ በአንተ መቼም ተስፋ አልቆርጥም። እኔስ አስፈላጊ ነበር። አመኔ እኔ ሆን ብዬ አባትህን። ዝም በይ ከሞት በላይ ምን ታረጊ ፈለግሽ? ሲጀመር እውነታችን ለምን ገባሽ? በአባትህ ፍላጎት አትዋሺ። አላሽንኩም። እኔና አባትህ በጣም የምንዋደድ ሰው የሚቀናብን ነበርን። ገንዘቡ ፈልገሽ እንደቀረብሽው በደንብ አውቃለሁ። እኔ ንጹሕ ፍቅር ነበር የምፈልገው። አባትህ ነው በላይ ላይ ሴት የደረበብኝ አያውቅም ብለሽ ልታጨረብኝ። እመኔ፣ እኔ በፍጹም እያዋሸሁክ አይደለም። አባትህ መጠጥ አብዝቶ የጠጣ ነበር። በዛ ላይ ደግሞ ከብዙ ሴቶች ጋር ያድር ነበር። ይ የአባቴን ማነት እንታጎድፊ አልፈልግም። ያንተ ጥፊው እውነቱን የሚደብቅ ይመስላል ሆነ። እንደውም ንገሪን ካልክ አባትህ ለአንተ ግድ የሌለው ሰው ነበር። እሺ፣ እውነቱ የእኔ ልብ ላይ ላይፋክ ተጽፏል። ያንቺን ተረሰመቼ ማዝነች መስሎች ከሆነ በፍጹም አይሆንም። መግደል አይደለም የምትፈልገው፣ ነው ግደለኛ፣ ለምን አትገለኝም? ግደለኝ! እንዲህ በቀላሉ የኔን እያንዳንዷን ስቃይ ትሰቃያታለሽ። ከዛ እንዳትመለሽ ያደርግ ይሸኝሻሉ። ቱ የማትረባ ደነዝ! ተናድጄ እንገልሽ ፈልጋሽም፣ ሞት እንዲናፍቅሽ ነው ማድረግሽ ግደለኝ፣ እማትረባ። ስልክሽን እየቆየ ደግሞ ሌላ ሚስጥርሽ ይወጣል። ና ግደለኝ፣ እማትረባ። ና ግደለኝ። የተከታተልሽ ነው? አዎ። የት እንደምትሄድ ማወቅ ስላለብኝ ይከተላለሁ። ነገርኩሽኮ፣ እኔ ምንም የማውቀው ነገር የለም። አጉል ጊዜሽን ባታባክኝ ጥሩ ነው። ለፖሊስ ከማመልከቴ በፊት እናቴን የት እንደደበካ ብነግረኝ መልካም ነው። በነገራችን ላይ ባግታትና የሆነ ነገር ባደርጋት ደስ እያለኝ ነበር። እጄ ለፖሊስ የምሰጠው ትሰማኛለህ ካሊፍ፣ እኔ ሉሊትን አይደለውም በማይረባ ቃል ሸንገላ የምታታልለኝ። እሺ እንደዛ መታሰቢ ከሆነ ሀያ እራስ አስተከታይ መዋል ትችላለሽ። ወዴት ነው ጥላኝ የምትሄደው? እና ወራው እንጂ መጀመሪያ አንቺ ሊቀቅኝ። ይኸውልሽ፣ ያለበለዚያ ግን ያለበለዚያ ግን ምን? እና ወይስ ምን ነው? እባክሽን ሰምኛለሽ። ላግኛትና እንደማደርጋ ታሳይሻለሁ። አንተ ሰውዬ ቆይ፣ ምን ሊሆን ነው የምትለው? ይኸውልሽ፣ እንዳላግኛት ብቻ ጸልይ። አረ የከፋ ነገር ነው የሚገጥማችሁ ያሞል የጀመርሽ ጉዳይ ከምን ደረሰልሽ? ምን ዳዊት? ስለ ቢዝነሱ ነው። አንዳንድ ነገር ለመጠቀሙ ከረሎች አለ። አዎ አጣርቸዋለሁ። መጀመሪያ የሚሆንም ካፒታል አለኝ። አሁን ላይ ምንም ያሳስብ ነገር የለው። ታዲያ እንቅስቃሴ መቼ መጀመር አሰሽ? እንደነገርኩ ነው። አሁን ላይ የልዕልቴ ጉዳይ ቅድሚያ የምሰጠው ጉዳይ ነው። እሱ እንኳን መቼ የሚሆን አይመስለኝም። ማለት የምታውቀው ነገር አለ እንዴ? አረ የለም፣ ደግሞ ምን ይኖራል? እህን እንጃ። ከንግግር ግን አዲስ ነገር ያለ ነው የሚመስለው። አረ ምንም የለም። ይልቅ አሁን እንቅስቃሴዎችሽ መጀመር አለብሽ። የፋሽን ስራ ደግሞ አሁን ላይ በጣም የሚያዋጣ ስራ ነው። ሉሊት አዲስ ቢዝነስ ልትጀምሪ ነው? እንደዛ ነገር በጣም ይገርማል ልዕልቴ እንደዛ አጣብቀኝ ውስጥ ባለችበት ሰዓት አእምሮ ስለገንዘብ ማሰቡ በጣም ይደንቃል። ኤልሳ እንዴት አይነ ግርም የምትናገሪያት? ወንድሜ ትክክል ነገር እኮ ነው የተናገርኩት። ልዕልቴ ላያት በጣም ነው የምታሳዝነው። እኔ ምንም አሁንም ድረስ ሁኔታዋ ከአእምሮ ሊጠፋ አልቻለ። እንዴ እኔም እኮ በቻልኩት መጠን የምችለውን እያደረኩ ነው ያለሁት። እንደዛ እንኳን አይመስለኝም። ያው ጥላቻም ደግሞ ስላለብሽ አይፈረድብሽም። እንዴ ስለምን ጥላቻ ነው የምታወሪው? ከመጆሪ ነው እንደዚህ መናገር የጀመርሽው? ትክክል ያልሆነ ነገር መታረም ስላለበት ነው። ከተሳሳትኩ ደግሞ በጣም ይቅርታ። በጣም መስመር አለፍሽ እንጂ ዳዊት ታዋጅ። ለማንኛውም ገብቼ ይረፍትላልክ። አልገባኝም። ሆን ብለሽ ለማስቀየም ነው እንደዚህ ያሸ? ዴቭ፣ እዚህ ቤት ያልተገለጹልህ ብዙ ሚስጥሮች አሉ። ትንሽ መጠበቅ ይኖርብሃል። ከመጀመሩ እንደዚህ አይነት አመላ የመጣሽው? ወንድሜ አንተ ማታውቃቸው በጣም ብዙ ነገሮች አሉ ኤልሳ በጣም ስርዓት እያጣሽ ነው። ምን አይነት አመለው ሰውና ሰው ማጋጨት፣ ውሸት ነገር ማውራት። ወንድም እያለን ነገር እኮ ነው የተናገርኩት። ኤልሳ ከአቅሜ በላይ የሆንሽ ነው። ስርዓት መያዝ አለብሽ። ነገር ሻለሁ ከዚህ በኋላ ልታገስሽው ለምን የምትቀርብ ሰው ሁሉ እንደ እባብ እንደሚነድፍሽ ነው ግራ የሚገባኝ። እባብ ደግሞ ስለምን መንደፍ ነው የምታወሪው? የሉሊትን ጉድ አልሰማሽም መሰለኝ። ደግሞ የምን ጉድ ነው? በጣም ይገርማል። አንቺ እዚህ በጭንቀት ራስሽ ሊፈነዳ ነው፣ እሷ ግን እዛ አዲስ ሚዘት ለመጀመር ሽር ጉድ እያለችልሽ ነው። ኤልሳ እኔ ይህንን የፈጠራ ወሬሽን መስማት አልፈልግም። የምን የፈጠራ ወሬ? አሁን ነው ከዳዊት ጋር ሲያወሩ የሰማኋቸው። ካላመንሽኝ ደግሞ መጠየቅ ትችያለሽ። እማትደብቅሽ ከሆነ ትነግርሻለች። ስለማታደርገው አልጠይቃትም። እባክሽን ከቻልሽ በቁስሌ ላይ ጨዋታ ነስንሽብኝ። ልዕልቴ፣ አንቺ በጣም የዋህ ሰው ነሽ። እኔም ልክ እንደ አንቺ ነበር መሆን የምፈልገው፣ ግን ምን ያደርጋል ፈጣሪ ተጠራጣሪ ልብ ሰጠኝ። አንቺ እኮ ማለት በጣም ጨካኝና አስመሳይ ሰው ነሽ። መቼም ቢሆን የዋልተኛቺ። አንቺ ምስጋና ቢስ ሆነሽ እንጂ ለዚህ ስራ ምስጋና ነበር የሚያስፈልገኝ። እሺ ኦፌልሳ፣ በቃ ተይኝ እንዴ። ቆይ ምንድን ነው የሚያጨቃጭቃችሁ? እቺ ማስረባለ ጀማ ይመስል ነገር እየነገረሽ ልታሳብለኝ ነው። ምን አርገሻት ነው? እኔ ምን አደርጋት። እንኳን ደስ ያለሽ ሉሊት፣ አዲስ ቢዝነስ ልጀምር ነው ብላ ታገደችብኝ ብ እናቴ ታገዛ እንደዚህ አታደርግም አለች። ቆይ አንቺ ምን ለማድረግ እየሞከርሽ ነው? እውነት ግን አዲስ ቢዝነስ ለመጀመር አስበሻል? ውሸት ነው ወይ? ልልቴ እንደምታስቢው አይደለም ማለት። ስለዚህ እውነት ነው ማለት ነው። ሁለታችሁን በጣም አስመሳዮች ናችሁ። እሺ፣ ከዚህ በኋላ ምንም ነገር ልታደርግልኝ አልፈልግም።